አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማናችሁ? ሰላማችሁ ይብዛ። ዛሬ ይዤ መጣሁት ቪዲዮ በጣም በጣም ደስ የሚን ነው፣ ማለት ነው። እንዴት ደስ ይላል ካላችሁ፣ ባለፈው ፈኪ ኢሳም ጋ ሴዳ አዝነን ነበር በጣም ውስጣችን ተረብሾ ነበር፣ ከፍቶን ነበር። ፈኪ ባደረገችው ነገር ራሳም ዝቅ አለች፣ ሴትንም ልጅ ዝቅ አደረገች ብለን ነበር ማለት ነው። ይሄንን ያልንበት ምክንያት ወደን አይደለም ስላየን ነው። ያደረገችው ነገር ራሳን ዝቅ አደረገች ማለታችን አይከፋም። ሰው አንድ ሰው በራሱ ጊዜ ዝቅ ብሎ ለፍቅር እንደዛ እጅ ሰጥቶ ባልሆነ ቦታ ሲገኝ እኛ ማውራት ግድ ይላናል ማለት ነው። በጣም ግድ ይላናል፣ ግድ ይላናል። ስለዚህ እኛ ከፍቶ ነበር። ዛሬ ደግሞ እውነት ለመናገር ኢሳ አስደስቶኛል ማለት ነው። ለምንድን ነው እንደባለፈው ሊያደርጋት ነው ብዬ እየጠበቅኩ ነበር ማለት ነው። ስጦታው መግባው ላይ ስለተናገረች እስከ መጨረሻው ነው በጉጉት የጠበቅኩ የነበረው ማለት ነው። እውነት ለመናገር በጣም በጣም ደስ ነው ያለኝ ማለት ነው። በጣም ደስ ነው ያለኝ ማለት ነው። ስጦታውን ስለተቀበላት ማለት ነው። ስጦታ ይዤ መጥቻለሁ ብላ እስከ መጨረሻ ሳታወጣው ቆይታ ነበር ማለት ነው። ለምንድነው ይመልስብኛል? አይመልስብኝም የሚል ደግሞ ፍራቻ ነበረባት ማለት ነው። ግን ከቪዲዮ ጀርባ ሊመልሰውም ይሁን